ተወሰሰ ገብረ መስቀል የሚባል ማዕከላዊ ኮሚቴ ነበር፣ አርፏል። አዲስ አበባ ከመጣ በኋላ እነ ሞልጌታ ከሰው ነበሩ፣ እነ መዝሙር ፈንቴ ነበሩ። ቅድም የጠቀስኩት ሞገስ ሀብቶ አለ፣ ሴኩትሬ ጌታቸው አለ፣ ሀመን ማልተክል ሃይማኖት አለች። በጣም ብዙ ብዙ የምትላቸው ሰዎችም አሉ። ያው እጁ ብዙ ጊዜ እጁ አጭር ሞልጌታ ይመጣል። የሚቀጥለውን የሚቀጥለውን የሚቀጥለውን ወርደ ወዝ ብሎ ነው ተቀብሎ ይዞ ሄደውና አንለያይም ደግሞም ለሱ ስልህ እንደዚህ የባሰ አጥፊ ለራሱ ንኩኖ አይደለም ለሰው በማድረግ ነው ዋደው ነው። እንደዛ አድርጎ የሚጽፍ ማንም ገጣሚ የለም። ስለዚህ የትም ቦታ የኔ ነው ብሎ ቢያወጣ እነዚ ያጻጻው ስልቱ ራሱ እየመዘዙ ያውጧቸዋል። ያ ነገር አይቀርም። ወደፊትም ምናልባት ለጊዜው ይሆናል እነሱ የሚኮፈሱበት እኛ ነው ብለው ትልቅ ቦታ ላይ ያሉ ትልቅ ስም ያላቸው ሰዎችም ደረታቸውን ነፍተው በሱ ስም የሚጠሩ አሉ። ጊዜና ወቅቱ ሲመጣ ሁኔታዎቹ እንደስ ሲሉ በጊዜው መጋለጥ ያለበት መጋለጡ አይቀርም። ዛሬ ይዤላችሁ የቀረብኩትን እንግዳ ለረጅም ዓመታት በኢትዮጵያ የኪነጥበብና ጋዜጠኝነት ሕይወት ውስጥ ቆይታለሁ የኢትዮጵያ ሕዝቦች የሰላም የዲሞክራሲና የነፃነት ድምፅ ሲባል በነበረው ሬዲዮ ጣቢያ ከተምቤን ማርያም ቆረር የምትባል ቦታ ነበር የሚተላለፈው። እዛ ሆኖ ለኢህአዴግ ይዘግብ የነበረ ጋዜጠኛ ነው። ከዛ በኋላ ደግሞ ሬዲዮ ፋና ከመስራቾቹ አንዱ ነበረ፣ በኃላፊነትም በጋዜጠኝነትም ሰርቷል። አቤታዊ ዲሞክራሲ ጋዜጣም አዘጋጅ በመሆን አገልግሏል። ነጻ ፕሬስ ላይ የነበሩት በአብዛኛዎቹ ጋዜጦች ላይ ይጽፍ ነበር። በአሁኑ ሰዓት በኪነ ጥበቡ በተለይም በግጥም ምሽቶች ላይ በተለይም ጦቢያ ግጥም በጃዝ አስተባባሪና ንቁ ተሳታፊም ነው እንግዳዬ ዮሐንስ ገብረመድህን እንኳን ወደ ፍቅር ቤት በሰላም መጣ። እንኳን ደህና ቆያችሁኝ። ትግራይ ነበረ ሬዲዮ ጣቢያ የሚተላለፈው፣ ከዛ ጀምሮ እንግዲህ እስከ መሃል ሀገር ድረስ የጋዜጠኝነቱን ህይወት ታውቋለህ ና በ1980ዎቹ ይመስለኛል በዛ በሬዲዮ ጣቢያ ላይ የሰራኸው። የተለያዩ መንግስታትንም የማወቁ እድል አለህ ማለት ነው፣ ወደ መንግስት አይሆኑም በፊት አሁን መንግስት ከሆኑም በኋላ የማወቅ እድል አለህ ና እንደ መግቢያ የምትለው ነገር አለ፣ አንድ ክሊር መሆን ያለበት ጉዳይ አለ። አሪስቶትል እንደሚለው ጊዜ ቦታና ሁኔታ ወሳኝነት አላቸው። ለሁሉም ነገሮች በአሁኑ ሰዓት ያለውን ሰዎች ጋር ያለውን ስሜት ምስል ማጤ ነው። በዛ ሰዓት ላይ የነበርነው ወጣቶች እንዴት ነበርን የሚለውን ማጤን ያስፈልጋል። አሁን ወጣ ብለህ እንኳ ስታይ ወጣቱ አለባበሱን ታየዋለህ፣ ጸጉሩና። እንደዛ በእኛ ሰዓት ላይ አልነበርም። ጆሊ ጃኪዝም አራማጅ እንባል ነበር። ጸጉር ማሳደግ የሚባል የለም። ፋሽን የሚባል ልብሶች የሉም። መውጣት መግባት ሁሉ በቁጥጥር ስሩ የነበረ ነው። ነጻነት የለህም። እንደ ልብ አምሽተህ መግባት ምናምን የሚባሉ ነገሮች የሉም። አደለም እሱ ሁለቱን እንኳን ቁመህ መነጋገር የማችልበት ወቅት ነበር። ከኛ በፊት ወንድሞቻችን በቀይ ሽብር አልፏል። ከዛ በኋላ በመጣነው በእኛ ማንነት ውስጥ ደግሞ ፍርሃቶች ነበሩ፣ ከዛኛው የመጡ ፍርሃቶች። እነዛን ፍርሃቶች ጫና ሁነው ብዙዎቹ መናገር አይችሉም። ቤተሰብህ እንኳን ብና ቮይስ ኦፍ አሜሪካ እንኳን ለማዳመጥ እቤት በር ላይ የሆነ ሰው ቋሚ ሌላ ሰው እንዳይመጣ ጎረቤት እንዳይመጣ ተደርጎ እቤት ወይ አባትህ ወይም ናምን ይሰማሉ። ግን ጠባቂ መኖር አለበት። ስሰማ ብታይ ወንጀል ነው። እንደዚ አይነት በነበሩበት ሰዓት ላይ ስለነበረ ነው፣ መውጣቱም አማራጭ ነው። ከዛም ውጭ ደግሞ ብሔራዊ ውትድርና የሚሉ ነገር ነበር። ትምህርት ትምህርት ቤት ገብቼ ወይ ማድረግ የለም ወጣቱ ከተገኘት ታፈሳለህ ወደ ጦርነት ለመሄድ። የመጀመሪያው የብሔራዊ ውትድርና ገፈት ቀማሽ ከነበሩት ውስጥ አንዱ እኔ ነኝ። ብሔራዊ ውትድርና ሆርሶ ውስጥ ነበርኩ። ከዛም በኋላ ደግሞ በለንበር የሚባል ሶማሌ ግዛት ውስጥ ተልከን ነው ያን የሰባዎቹን አካባቢ ላይ የጨረስ ነው። እና በዛ አይነት ምሬት ሁኔታዎች ላይ እንደገና ዳግም ጥሪ ተብሎ ሁለተኛው የገፋሽ በምትመጣበት ሰዓት ላይ ሁለተኛ ወደ ጦርነቱን ልንማገድ ሆነ። በዛ ሰዓት ላይ መወሰን ነበረብን። ምክንያቱም በርቅ እንዲወድቅ እፈልጋለሁ በማንኛውም ነፃነት ስላልነበር፣ ስለዚህ ሁኔታዎችን ስለተመቹ ወደ ብርሃው ገባሁ። እዛ ገብቼ ስልጠና ላይ በነበርኩበት ሰዓት ላይ በምጽፋቸው ጽሁፎች ከአስር ሺህ ሰዎች መካከል ላይ እኔ ብቻ ተመርጬ ወደ ሬዲዮ ጣቢያው እንድገባ ተደረገ። ከዛ በኋላ ያልከው ነው የሬዲዮ ጣቢያው ስራ ጅማሩ የመጣው ከዛ እንነሳ መሰለኝ። ወደ ሰፊው ውይይታችን ከመግባታችን በፊት እዚህ አሁን ተንቤን ላይ የነበረው የኢህአዴግ ሬዲዮ ጣቢያ ማለትም የኢትዮጵያ ህዝቦች የሰላም የዲሞክራሲና የነፃነት ድምፅ ይባል ነበርና በዛን ጊዜ የኢህአዲግ ሰራዊት አንድ ከተማ ሳያስለቀቅ ድምፆች ይሰሙ ነበር። እንደዚህ አይነቶቹን ቦታዎች ላይ ቦታዎች በሚንትን በሚሉበት ሰዓት ላይ ሲቆጣጠር ሁለት ሰዎች ናቸው ዜናውን የሚያነቡት፣ ሴኩትሪ ጌታቸው ወይም ሞገስ ሀብቱ ናቸው። ሞገስ ሀብቱ አሁን ሌተና ኮሎኔል ሆኖ በጦር ውስጥ ሬዲዮ ጣቢያው ላይ እየሰራ ያለ ነው። እነሱ ናቸው ያነቡት ጽሁፎቹን። በተለይ ማስታወሰው በዛ ሰዓት ላይ ሀደኛ ተከታታይ እንትኖች ነበሩ ማጥቃቶች ይካሄዳሉ። ቦታዎችን መያዝ ይቻል። ልክ በተያዘ በኩል ስለ አካባቢ ምናምን አካባቢ ላይ ግጥሞች እንጽፋለን። እኔና ሞገስ ነን ብዙ ጊዜ የምንጽፈው እየተቀባበልን ነው። እሱ ተባለ እንደ የሚለውን ነገር አምቦ ላይ በአንድ ጠጠሮ ሁለት ወያንገደን ምናምን ሲሉ ተባለ እንደ ምናምን ነገር የሚለውን ጽሁፍ የጻፈው ሞገስ ነው። እኔ ደግሞ አምቦ የደም ገንቦ የሚለውን ነው። እየተቀባበልን ነው። እዛ ቦታ ላይ አንድም ማዕከላዊ ኮሚቴ አይገባም። ልባርግ ሬዲዮ ጣቢያው ስውር ነው። ደርግ ማግኘት ይፈልጋል። ሰዎር ስለ አንድ ማዕከላዊ ኮሚቴ ነው ያለው ገብረ መስቀል የሚባለው እሱ ወጥቶ ነው እዛ፣ ሰኔ አምስት የሚባል ካምፕ ውስጥ ሄድና ሌሎቹ ጋር ተገናኝቶ ሌሎቹ ነገሮች ይዞ የሚመጣው እንጂ ማንም አይገባም። መጨረሻ ላይ የገባውን ታምራት ላይ ነው ነበር። የአፋጣኝ በነበረበት ሰዓት ላይ ስኳር ነው በብዛት ለእኛ የሚሰጠው። ለጦሩ ከብት ምናምን ይታረዳል። እኛ ግን ስኳር ነው ሻይ ምናምን እያፈላን ቶሎ ቶሎ እየጠጣን የምንጽፈው ከልባችንና ከስሜት ስለሆነ ደስ እያለን ነበር የምንጽፈው ደርግ እንዲወድቅ ፍላጎትም ስለነበረን ቤተሰብም ናፍቆትም ስለነበረ ወደዚህ ወደ ቤተሰብ እንትን ለማለት ከልባችን ነበር የምንጽፈውና ደስ የሚሉ ጊዜያቶች ነበሩ። እንደው የሚታወስህ ወይ እስካሁን ድረስ አእምሮህ ውስጥ ተቀምጦ እንደ ትዝታ ውል የሚሉ ነገሮች አሉ? አስገራሚ ሊሆኑ ይችላሉ፣ አስከፊም ሊሆኑ ይችላሉ የምታስታውሳቸው። ኮምፕሊትሊ እኔንም የራሴን ምትሎች ያደረገኝ በዛ ሰዓት ላይ ፍጹም የነበረ ፍቅር ነበር። ኢቨን አንተ ከሌላ ቦታ ላይ ተነስተህ ሌላ ቦታ ላይ ስትሄድ ሬሽን የምትመገቡ ምግብ በጣም ውስን ሆኖ ከሆነዋል የራሱን ድርሻ ሰጥቶ ጦሙን ዋርዲያ ሊጠብቅ የሚወጣበት ጊዜ ነው። ከአንተ በፊት አስቀድሞ ጦርነቱ ውስጥ ሊማገድ የሚፈልጉ ጓደኛ ያለበት ጊዜ ነው። ያ ፍቅርና ህብረት ነው። በአንድ ላይ በአንድ አስተማማኝ ሁኔታዎች ላይ ያን ነገር ገፍተህ እንድትመጣ ያደረገው የዚ አይነት ፍቅር ነጸብራቅም ስለነበረ ነው። ከተማ በምትገባበት ሰዓት ላይ ሰዎቹን ያየ ኢብን አዲስ አበባ እስኪገባ ድረስ በነበረው ሰዓት ላይ ብዙዎቹ ሊገዛ የነበረው ማንነት በዛ ሰዓት ላይ ነው ከዛ በኋላ ነው የነበረው እንዳልነበረ የምትለው ነገሮች የመጡት። እነማን ነበሩ በዛን ጊዜ አሁን ዛ በሬዲዮ ጣቢያው በአመራርነትም ሆነ በጋዜጠኝነት እዛ ተሰሩ የነበራቸው እነማን እነማን ነበራቸው በዛ ሰዓት ስንቱን ታስታውሰተ? ገብረ መስቀል የሚባል ማዕከላዊ ኮሚቴ ነበረ፣ አርፏል። አዲስ አበባ ከመጣ በኋላ እነ ሙድጌታ ከሰው ነበሩ፣ እነ መዝሙር ፈንቴ ነበሩ። ቅድም የጠቀስኩል ሞገስ ሀብቷለ፣ ሴኩትሬ፣ ጌታቸዋለ፣ ሀመል ማል ተክለ ሃይማኖት አለች። በጣም ብዙ ብዙ የምትላቸው ሰዎችም አሉ። ኤቨን በአሁኑ ሰዓትም ከሌሎችም ጋር እንትን የምትላቸው ኦህዴድ ውስጥ የነበሩ እነ ደገፌ ቡላ እነ አበራ ምትያን የምትላቸው በብዛት እነ ዮናታን ግቢሳ ብዙዎቹ በሙሉ እዛ ውስጥ የነበሩ ናቸው። አማርኛ፣ ትግርኛ፣ ኦሮምኛ ቀደምት ናቸው። በእነዚህ ቋንቋዎች ውስጥ ነበር ሲተላለፉ የነበሩት በብዛት። አንተ እዛም እያለ እንግዲህ ቀደም ሲል እንደገለጽከልኝም ብሔራዊ ትድር እናም ነበር። ከዚ ኋላ ሁኔታውን ስታየው ምንም ምቾት የሚሰጥ ለሕዝቡም ለእናንተ የሚመች ነገር እንደሌለው አወክና እንዲወድቅ ተመኘ። ከዚ ኋላ ሄድክ ተመልሶ፣ ኢህአዴግ ገባ ሲገባ፣ አብረህ ነው አዲስ አበባ የገባኸው? እንዴት ነበር አንተ አገባብ እስኪ ንገረኝ። መጀመሪያ ላይ በሚመጡበት ሰዓት ላይ እኛ እዛው ሬዲዮ ጣቢያ ውስጥ ነበር ያለ። ነው አዲስ አበባ መያዟን የሰማ ነው እዛው ሆነን ነው። ከዛ በኋላ እዛ የነበረው ሬዲዮ ጣቢያ ተንቀሳቅሶ ወደዚህ ሲ ከመምጣቱ በፊት ሀመል ማልና ሴኮ ቀድሞ መጡ። ከዛ ሬዲዮ ጣቢያው ተነስቶ ሲመጣ እኛ እዛው ቀርተን ማስተላለፍ ጀመርን፣ እዚህኛ ያለውን እስኪተከል ድረስ። እዚህ ከመጣ በኋላ አስራ ተካሳ ግቢ ውስጥ ሬዲዮ ጣቢያው ስርጭቱን ሲጀምር እኛ ከዛ ነቅለን መስከረም ላይ ነው የገባን። መስከረም ላይ ነው አዲስ አበባ የገባሁት። ሬዲዮ ፋና ተመሰረተ። ከዛ መሰረት እኔ ወደ አብዮታዊ ዲሞክራሲ ጋዜጣ ሄድኩኝ። የተወሰኑ ልዩነቶች መምጣት ጀምረው ነበር። ትናንት እዛ በረሃ ያየሁት እውነት እዚህኛው ላይ ሊሆንልኝ አልቻለም። ህመሞች ምናምን መምጣት ጀመሩ። እነዛን ህመሞች እየታመምካቸው ከመጣ በኋላ ሰማንያ ስምንት ላይ ተለያየን። ሰማንያ ስምንት ላይ አደግን ትቼው ወጣሁ። ከዛ በኋላ ወጣሁ። የራሴ ነጻነት መምረጽ የተፈለኩ የተፈለግኩ ወጣሁ። ከዛ ጊዜ ጀምሮ እንግዲህ ነጻነት የሚለውን የግሌን ዝማሬ የዘመድኩ ነው ያለሁት ማለት ነው። ወደኋላ ወደ ልጅነት ልመልሰህ፣ ወልዲያ ነው ተወልዳ ያደግከው? ሌላው ደግሞ በስነ ግጥም አጻጻፉ ብዙ አድናቂዎች ያሉት ሙሉጌታ እንደዚሁ አብሮ አደግ እንደሆናቸው አውቃለሁ፣ እና እስቲ ያኔ ምን ይመስል ነበር ከአስተዳደግ ጀምረህ አጫውተኝ። ሙሉጌታ ከፍ ያለ ነው፣ የሙሉጌታ ገጣሚነት ከኔ ከፍ ያለ ነው። ያንን በግድ ማስቀመጥ ያለብን ይመስለኛል። ባለቅኔም ነው፣ ከፍ ያለ ነው። እኔም በደረጃዬ በራሴው ስንዝርም የምጽፋቸው ነገሮች ይኖራሉ። ግን አንባቢ ከሆነ ቤተሰብ ነው የወጣሁት የገጠር መድኃኒት ቤት አለን። ከልጅነት ጀምሮ አራተኛ ክፍል ካለንበት ጊዜ ጀምሮ ታላላቆች ሲያነቡ እያየሁ በንባብ ነው። የአንተ እስከምታገኘኝ ድረስ መጽሐፍ ላይ ያለውን ፍቅር ታውቀዋለህ። በዛ አይነት ሁኔታ ነው እንትን የምለው። አራተኛ ክፍል ተማሪ ያለው የሆነ ክራውን ኤጀንት የሚባል መስሪያ ቤት ውስጥ ሞተር ሳይክል ይዞ ደብረ ጌላ ከተማ ላይ የሚሽከረከር ጢማም ሰው አይቻለሁ። በቃ ማየት እንደዚህ። ከዛ በኋላ ደግሞ ትምህርት ቤት ውስጥ የሆነ ሉላባ እንደሚባል ነበራቸው። እዛ ውስጥ ኤጀንተን ሲሉ ምናምን ሲሉ ማይክሮፎን ይዞ ሲዘፍን የነበረ ጢማም ልጅ በቃ ይህና ያለው። ከዛ በኋላ ነው እያለፈ ከመጣ በኋላ ሰባት ምናምን አካባቢዎች ላይ ግምሻ የሚል ቲያትር ጽፎ ይህንን ቲያትር ያየሁለት። ቲያትር ውስጥ ግጥሞች አሉ በጣም ውብ የሆነ አጻጻፍ ነበር። ከእኛ መካከል እንደዚህ ያለ የሚጽፋለ እንዲ ያልኩ ገጣሚነቱን ሁሉ ያን ጊዜ አልረዳም ነበር። ገጣሚነቱን የተረዳሁት በኋላ ነው። እሱም ገጣሚ ሆኖ እኔም ገጣሚ ሆኖ የተገናኘነው አዲስ አበባ ነው። ከዛ በፊት ግጥሞቹን የስሙ ነገሮችን አያለሁኝ። ሰማኒያዎቹ መጀመሪያ አካባቢ ላይ አዲስ አበባ ላይ ጋሻዋዳል ጋር እየሰራ እዚ በዛ ሰዓት ላይ ነው ግጥሞቹን ትንሽ ማየት የቻልኩት እና ሙልጌታ የሚባለው ሰው ገጣሚ ነው የሚለው ማወቅ ጀመርኩት ያኔ ነው። ገና ዘፈኖችን እየሰራ ነው ሲል፣ ግጥሞች ነበሩት የተወሰኑ ግጥሞችን አይቻለሁ። እና ያኔ ነው ገጣሚ ሙልጌታ መሆኑን ለይቼ እንደ ገጣሚ ማስቀመጥ የቻልኩት በዛ ሰዓት ነው። ከዛ በፊት የነበረው ከለር ግን ድብልቅልቅ ነው። ዝም ብለህ አንድ ሰፈር ላይ አብሮ አደግ ከሆኑት ነገሮች ጋር እንደምታየው ሰው እያየሁት ነው ያደኩት እንጂ ስፔሲፊክሊ ሙሉጌታ ተስፋዬ ገጣሚ ነው ብዬ ነቅሽ ላወጣው የምችልበት ጊዜ አልነበረም። ያ ከዛ በኋላ ነው ቀስ በቀስሱን እያወቅኩት መምጣት የጀመርኩት። ከዛ እንግዲህ አዲስ አበባ ካወቀው በኋላ ተቀራረቡ ነበርና ግጥሞቹን የሚሰራበት ሁኔታ ምን ይመስል ነበረ? የግል ህይወቱስ ምን ይመስል ነበረ? አሁን ወደዚህኛው ቦታ ላይ የመጣሌ ነው። ከዛ በፊት እኔ ሄድኩኝ ወደ በረሃ ሄድኩኝ። ከዛ ተመልሽ ከመጣው በኋላ 83 ላይ የበካር ምጥ የሚል ግጥም ጽፎ ነበር። ያንን ጽሁፍ እነበረከት ያዩታል። ሲመለከቱት ግጥሙ በጣም ውብ ነው። እንደ በካር ምጥ ዳር እስከ ዳር ያላልቦት እንደዚህ ከሆነ የወረድ ነው ወርዶ፣ የተሰቀል ነው ተሰቅሎ፣ መልካም ነገር ነው። በዛ ሰዓት ብዙዎቹ ለኢህአዴግ ፖዘቲቭ እንደነበሩት ፖዘቲቭ የሆነ ነገር ነው የጻፈው። ያንን ሲያዩት ይጠሩታል። ይጠሩትና ለምን ቲያትር ያጽፍልኝ ስለዋለልኝ ሂድና ሬዲዮ ጣቢያ እነሴ ኮን ጠይቃቸው ጎብዬ ላይ የዋለልኝን ቤተሰቦች ኢንተርቪው አድርገን ነበር። ከሴቱኛ ጋር እጅ ነበር ያለው። አስራ ተጋሳ ይመጣል። ሙልጌታ ሲመጣ ታጋይ ሴኮ የት ናቸው ብሎ ጠየቀና እንደዚህ እንደዚህ ተብዬ ነው የመጣው ሲለው ሂድ ዮሐንስ ጋር ሂድ። ዮሐንስ የሚባል አለ። ታጋይ ዮሐንስ የት ናቸው እያለ ሲመጣ ድምፅ ሰማ። ጅባይ በላች ናቱላል። በሩን ከፍቶ ሲመለከተኝ የኔው ጉድና ሆለቁጭ ያለ በቃ። እዛ እዛ ጊዜ ጀምሮ እንግዲህ አልተለያየንም። እሱም ከዛ በኋላ መጣ። ጋዜጦች ላይ ጀርባው ላይ መጻፍ ጀመረ። ዲሞክራሲ በአዴን ጋር ወገን እንደምትለው ነገር እዚህ ነው። ብዙዎቹ በረሃ ሄዱ፣ የአደግን ይዞት የመጣ ወስኖ ምናምን ይላሉ። እውነትን እንደ እውነት ማስቀመጥ አለብን። ሙልጌታ በረሃ አልሄደም፣ እዚህ ነው የአደግ ጋር የተቀላቀለው። ከዛ በኋላ ያው እዛው ካሸራችን ነበር ብሄልኝ የሚባለው እሱ ጋር ያው እጁ ብዙ ጊዜ እጁ አጭር ደግሞ ልጌታ ይመጣል። የሚቀጥለውን የሚቀጥለውን የሚቀጥለውን ወር ብሎ ነው ተቀብሎ ይዞ ሄደው እና አንለያይም። ደግሞም ለሱ ስልህ እንደዚህ የባሰ አጥፊ ለራሱ ሆኖ አይደለም ለሰው በማድረግ ነው ዋደው የሆኑ እንትን ያለ ሰው ካየ የለም አስብ፣ በዛ ሰዓት ላይ ስት ብሎ አንድ በጣም የሚወደዋል አሁን በህይወት የሌለ የከባድ መኪና ሹፌር ነበር። መኪናው ጋራዥ አስገብቶ ዓርብ ዕለት አጋጣሚ ነገሮችን ሳይጨርስ ከባንክ ሳይወጣ ቅዳሜ ይደርሳል። ዝግ ነው በዛ ሰዓት ላይ ቅዳሜ እና እሑድ ሁለቱም ጭ ስጥ ብለል ሲሄዱ ምንም የለውም። ይኸኛው ያለመደው ነው ሹፌሩ ሙሉጌታ ግን ለምዶታል። አይዞህ ለእኛ ያለሆ አድናጣም ሲለው ሲሄዱ የሰሞ ውደ ድማ አለው ሙሉጌታ ብሎ ጠራውና አውርተው ሲጨርሱ ሀምሳ ብር ሰጠው። በዛ ሰዓት አስበው ሀምሳ ብር ማለት ብር ከሀያ አምስት ነው በየዓይነቱ ልብላ ካልክ ሶስት ብር ነው ቀይ ወጥ ልብላ ካልክ ስድስት ብር ነው ጥብስ ልብላ ካልክ በዛ ሰዓት ሀምሳ ብር ማለት በጣም ትልቅ ነው። እሱን ይዘው ሲሄዱ አንዷ ሁለት ልጆቿ ግራና ቀኝ ይዛለች ያዝላለች፣ አባ አባ ወራበን ስትለው እንቺ ብሎ ሰጣት። ያኛው ጓደኛው አበደ። እንዴት በስንት አግኝተ ነው ስምንት ሰዓት ድረስ ሆኗል በልተዋ ያቁም ምናምን ብሎ ያቁም። እንዴት ስስል ለእኛ ያለውን አናጠውም ማልኳ እንኳን ሰጠኋት እና እኔ ዳብሽዋል ነው ሲዞር፣ ውለው ፒያሳ ምናምን አካባቢ ላይ እንትን ብለው ቸርቸር ጎዳና ሲሄዱ አንዱ መኪናውን አቁሙ ሙሉ ጌታን ይጥለዋል። ጠርቶት ምናምን ሰበቃ መከሩ ይሰጣል። አየው አደለ። ወደ ላይ አንጋጥ እንጂ ለምንድን ነው የምታጎነብሰው? መጣ ና እንሂዳለን። ያችን ያቺን ቀን አረሳትም እያለ ነበር ሉሰገር የሚባለው ጓደኛው ሲነግረኝ ነበር። እና ሙሉጌታ ለሌላ ሌላ ሰው በማድረግ እንጂ ለራሴ ብሎ የሚያደርገው ነገር የለም። ብዙ ጊዜ የሚናገረው ነገር አለ፣ ለዘር የተሰጠህን ነገር ዘር አድርገው እንጂ ቆሎ አታድርገው ይል ነበር። እና ሙሉጌታ መስለኛል፣ ዘር ነው የተሰጠውን ነገር ዘርቶታል። አሁን ይኸውና እየበቀለ የምናየው ነገር እሱ ነው። ሙልጌታ የዘፈን ግጥሞች ይሰራ እንደነበር እማቃለሁ። ለአበበ ተካ የሰጠው ወፍዬን ጨምሮ ሌሎችም በርካታ የዘፈን ግጥሞች አሉት። አንዳንድ ጊዜ ደግሞ ስሙ እንዳይወጣ ሁሉ ይፈልጋል የሚባል ነገርም ሰምቻለሁ። እና ከዚህ በተጨማሪ ደግሞ የእሱንም ወስደው ሰዎች እኛ ነው ብለው የሚሰሩበት ሁኔታ እንዳለም ሰምቻለሁ። እስቲ እዚያ ላይ እኔ እማቀው እኔ እማቀው ምል ዝም ብሎ አምስት መቶ ብር ተቀብሉ ወይም ምናምን የተቀብሉ ዝም ብሎ የሰጣቸው ወይም በነፃ እንደዚህ የሰጣቸው ባህላዊ የምትላቸው ቦታዎች ላይ ብትፈልግ ብዙ የሙልጌታ ግጥሞች አሉ። ከዛ ውጭም በተለይ አሁን ካለፈ በኋላ ሙልጌታ ካለፈ በኋላ የሙልጌታ ግጥሞች የነበሩትን በስማቸው ያወጡ ብዙ ሰዎች አሉ። ጊዜው ሲፈቅድ ያን ነገሮች የሚወጡ ይሆናሉ። የሙልጌታ ግጥም እኮ የትም ቦታ ላይ ብታደርገው ለየት ማንበብ የምትችለው ነገር ነው። ማንም ሰው የስፈነው እዛ ውስጥ የሙልጌታ ያስታውቃሉ። ምክንያቱም አጻጻፉ የራሱ ብልቶች አሉት የመጨረሻ መምቻዎቹ የሙሉጌታ ግጥሞች የመጨረሻዎቹ መምቻዎቹ ተመሳሳይ ፊደላት ናቸው እንደዛ አድርጎ የሚጽፍ ማንም ገጣሚ የለም። ስለዚህ የትም ቦታ የኔ ነው ብሎ ቢያወጣ እነዚያ ያጻጻው ስልቱ ራሱ የመዘዙ ያውጧቸዋል። ያ ነገር አይቀርም። ወደፊትም ምናልባት ለጊዜው ይሆናል፣ እነሱ የሚኮፈሱበት የኛ ነው ብለው ትልቅ ቦታ ላይ ያሉ ትልቅ ስም ያላቸው ሰዎችም ደረታቸውን ነፍተው በሱ ስም የሚጠሩ አሉ። ጊዜና ወቅቱ ሲመጣ ሁኔታዎቹ እንትን ሲሉ በጊዜው መጋለጥ ያለበት መጋለጡ አይቀርም። የአበበተካካ ሴቶች በሙሉ የእሱ ናቸው። በሙሉ ከወፍየም ጀምረህ እነዛም በሙሉ የብጻዕት እንትላለህ የመሰረት በለጠ እንትላለህ የጸደኒያ ገብረ ማርቆስ ትላለህ ጃንስዮም የምትለዋለህ የእሱ ስንቱን ዘርዘር ትገልጸዋለህ። የሙሉ ጌታ ጋር ያልገባበት ያልሰጣቸው የለም። እንዲያውም ስሙ ሳይጠቀስ ደግሞ ወስደው የተቀመጡትና ሌሎችም ደግሞ ከኔ ይበልጥ አበበ ብርሃን ያውቃቸዋል አሉ በብዛት አብዛኛውን ጊዜ የሃይማኖትና የእምነት ሰው ይመስለኛል፣ ሙርጌታ ተስፋዬና ከፈጣሪ ጋር ይነጋገራል ብዙ ጊዜ በግጥሞቹ። ከአማኝነቱ የሚመነጭ ነው ወይስ እንዴት ነው ከኪነ ጥበብ ጋር ብቻ የተገናኘ ነው? ራስንና እውነትን ከመፈለግ ጋር ይመስለኛል። ምክንያቱም አንድ ሰሞኑ ሞስሊም ይሆናል፣ ሞስሊም ሲሆኑ የልጁን ስም ሻህ ብዶ ብሎ ይጠረዋል። ይመለስና ክርስቲያን ሲሆን ደግሞ ዳኒቦው ይለዋል። በልጆቹ ስም ስያሜ ላይ እንደዚህ የተፈራረቀ ሲመጣ ታየዋለን። መጨረሻ አካባቢ ላይ ደግሞ ቬጅተሪያን ሆኖ ነበር። ቆዳ የሚባል ነገር አይለብስም፣ ስጋ የሚባል ነገር አይበለም። በእነዚህ ሂደቶች መካከል ራስን የሚፈልግ ይመስለኛል። መጨረሻ አካባቢ ላይ ግን ቁርጥ ብሎ የኦርቶዶክስን መስመር ይዞ አምላኩ ሲፈልግ ታገኘዋል። መጨረሻ አካባቢ ላይ ሰከነች ሰፊና የሚለው ግጥሞቹን ብትመለከት የባለቅኔውን እዛዜ የምትለውን ብትመለከት ጥብቅ የሆነ ቁርኝት ሲኖሩ ታውቃለህ። መጨረሻ እንዲያውም የባለቅኔውን እዛዜ የሚለውን 1996 መጋቢት ላይ የጻፈው ግጥሙ ነው ጊዮርጊስ ነው ጊዮርጊስ ቤተክርስቲያን ፈረሰኛው ጊዮርጊስ ነው የሚለው በ1996 የመጨረሻ ግጥሙ እሱ ይመስለኛል። እዛ ውስጥ ነው ነው በቃ ጥራኝ ከእንግዲህ በምስራቅ በር ከጥሬዱ ለት አላለፈም ለኔ ያልኩት ምላስም በር እንደዚህ እያለ የሚጽፋቸውና የሚናገራቸው እንትኖቹ ከሚገባው ላይ እዛ ጋር ነው በቃ የጎጄን ጎታ ጎተራውን ወተፍኩ ስብሀት ለእግዚአብሔር ብዬ አሳረኩ ያለፈውን በምስጋና አሳረኩ ነው የሚለው በቃ ተናዝጄ ታጥቤ ሳልታጥ እንዳትወስደኝ እያለ የሚናገረው እና ሁኔታዎቹና እንትሎቹ ኮምፕሊትሊ ወደ ሃይማኖቱ ገብቶ የመጨረሻው ጊዜ ዛ ላይ ማረፊያውን ያገኘ ይመስለኛል።